ታዘቅዝቃለች አዋጁን ተከትሎ ውጊያውን በየአቅጣጫው ተፋፍሟል። የጠላት ኃይል አንገት እየደፋ ጀልዶች እየተሰሩ ከተሞች እየተለቀቁ ቀጥለዋል። መስከረም 29/2017 ዓ.ም ግን በአይነቱ ለየት ያለ ድል ያለ ድል ሁነቱ እንደሚከተለው ይገለጻል። የቀኝ አዝማች ስሜለ ደስታ እንጅባራ ብሪጌድ እና ዘንገላ ብርጌድ ቲሊሊ ከተማ ላይ ሙሉ ቀን የፈጀ የውጊያ ንድፈ ሀሳብ ውይይቶች በመቶ አለቃ ማርቆስ አመኘ መሪነት ተካሄደ። ንድፈ ሀሳቡን ሰከና ተቆርጦ የቀረውን ኃይል ከበባ በመድረግ መደላለቀ ወደ ቲሊሊ መገስገስ ጀመረ። ሰከናን መልቀቁን ተከትሎ የውጊያው ንድፈ ሀሳቡን በፍጥነት ተቀየረና ከሌሊቱ ስምንት ሰዓት ጀግኖች ስሜን ደስታ አንጅባራ ብርጌድ፣ የጊዮን ብርጌድ እና ዘንገላ ብርጌድ ከዳንጃ መገንጠያ እስከ ደራ ካሽፋ መገንጠያ ደፈጣ ተያዘ። አንጀት በደበት ወጥ ለዳንጃ መገንጠያ ሰተት ብሎ ገባ። ከዚያ ከላይ ደራ ላይ የተጠመደ የወገን ድሽቃ ጠላት ላይ ኢላማ ያደረገ ድብደባ ሲጀምር ጥበቡን ያልተረዳው አረመኔ የቡድን ኃይሉን ቀንሶ ወደ ደራዋ ተራራ አንቀሳቀሰ። በዚያ ቅጥበት ዳንጃ መገንጠያ በቀረው ጠላት ላይ የእጅ በእጁጃ ተጀመረ። አስር ደቂቃ ባልፈጀ ተኩስ ድሽቃ